አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ እህቶች እንዴት ናችሁ? ከኔ ሰላም ነው፣ አልሐምዱሊላ ማሻላ ተባረካላ። ዛሬ የኤድ ዝግጅት የሆነውን ምግባችንን፣ ወጣ ወጣችንን እንዲሁም አንዳንድ ነገሮቻችንን በዚህ መልኩ ላሳያችሁ መጣብ እያለሁ እንደምታዩት እዚህ ጋም እንትን አለ እህቴም እዛ ጋር ቁጭ ብላለች ማሻላ። እና ወጣ ወጣችን በዚህ መልኩ ተዘጋጅቶ እዚህ ጋ ደግሞ እያዘገጃጁ ነው ያሉት። እና አብረን እንመልከት። በነገራችን ላይ እንግ ቆረጥ ቁረጥ እያረኩኝ ነው ያስገባሁት። ብዙም ለመቀረጽ አይመች ነበረ፣ ብዙቻችን ካሜራ የሚፈልጉ አልነበሩም፣ እና ብዬ ሰረቅ ሰረቅ እያረኩኝ ነው ያስገባሁት። አይመችም እና እየተቆራረጠላችሁ ነው የገባው ጥርት ብሎ እና የተቀረጸ ቪዲዮ አይደለም ማለት ነው ወዳጆቼ። እና ያው እንደምታዩት ይህን ይመስል ነበረ። የኢዳችን ውሎ በዚህ መልኩ ነበረ አረፋን ያሳለፍነው። ተሰባስበን፣ ጓደኞቻችን እህቶቻችን፣ በአንድ ሆነን ተሰባስበን እያሳለፍን ነበረ። እንደምታዩት በዚህ መልኩ ደስ የሚል ነበረ። ቆንጆ ወጣ ወጥ ነበረ

ታምራላችሁ፣ አይለያችሁ። እዚጋ ፎቶ እያነሷቸው ይመስለኛል። እኔም እንዳጋጣሚ ነው ጨላ ባርጌ ያነሷቸው ደበቅ ብዬ። ሌላው ትኩሳት ሙዚቃኛ የመዳም ቀማሞች ተሰባስበን ያስበሳችን እዝጋ ጊፍት እየተሰጣጠን ነው። እኛ ደግሞ ማለት ነው ያው እንደነገርኳችሁ መግባት አይፈልጉም እኔውም ራሴ ነው እንዲ በቅ ብዬ እያነሷቸው ያለሁት እና ለዛም ነው የቆረጥኳቸው እና እንደምታዋቸው እዚጋ ማሻላ ጊፍት እየተሳሰረ ነው እየተሰጣጠን ነው። ያው ለቁጭ ያለ ሰው ስላለ ለዛ ነው ቆረጥ ያደረግኩትኝ። እዚጋ ቀለበት እያደረጉላቸው ነው። የቀለበት ሃዲያ መሰለኝ እዚጋ እና ብቻ ደስ ይላል ነበር። አልሐምዱሊላ አሁን ደሞ አንዷ ደግሞ ተሄድና አሁንም አንዷ ላንገት ታስራለች፣ አንዷ ላንዷ ታስራለች። እና ብቻ አልሐምዱሊላ ደስ የሚል ነበረ። ከሁሉም ቀንጨፍ ቀንጨፍ እያረኩ ነው ያስገባሁት። ብዙ አልቀረጽኩኝም፣ እና ይህን ይመስል ነበረ እኛ ኢዲያችን። ሰው ባለው ነው ተሰባስበን ባለን ተደስተን ነበር ይሆን ነው አዎ እዚህ ጋር ደግሞ ሌላ ጊፍት የሚሰጣጡ ደግሞ አሉ። ማሻላ ቤታችን ጠበብ ያለች ናትና ሁላችን አንድ ቦታ ሰብሰብ፣ ያንን ብቻ ደስ ሲል ነበረ። ውዶችዬ፣ ቪዲዮ ከወደዳችሁ ላይክ ሼር እያረጋችሁ አበረታቱኝ። ብቻ ይህን ይመስል ነበር። የኢድሏችንን ለማሳየት ያክል ነው። ብዙም ጥረት የለውም

አሁን ግብታችንን መስጠት የሰጠን ተቀባብለን እየጨረስን ነበረ። ያው ስጋ እንደምታዩት እየፈታቱ እየተሳሰሩ ነው ማሻላ እኔ ከጀርባ ሆኜ እንደዚህ ቀረጽ አረጋችኋለሁ፣ እና የምታዩት ስጋ ደሞ የቡና ሰርሞኒ ያለ ቡናችንን በዚህ መልኩ አድርገናል። ገናል ዝጋ ኬክ አለ፣ ዳቦ አለ፣ የተለያየ ነገር አለ። ማሻአላህ ዝጋ ደግሞ ሌላ ተኩሳት አለ። ዝጋ ደግሞ የጥንዶቹ የኬክ ፕሮግራም ነበረ። ያው ጥንዱ ባይኖር ጥንዷ ነበረችና ዝጋ ደግሞ ኬክ ቆረስ አለ እላችኋለሁኝ። ብቻ ተሁሉም ቀንጨብ ቀንጨብ እያረኳስ ገብቻለሁኝና ወዶቼ ቪዲዮ ከወዳችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ኢንሻአላህ በሌላ ደግሞ አዲስ ቪዲዮ እመጣለሁ ብዬ ተስፋ አደርጋለሁ እና ላይክ እያረጋችሁ አበረታቱ እንላችኋለሁ በዚህ መልኩ ነበር ኢድን እኛ ያሳለፍነው የኔ ውዴት ወዝቃ እየተቃቀፉ ነው እየተቃቀፉ ነው ማሻአላህ ማሻአላህ መብሩክ እየተባባሉ ነው